አልሐምዱሊላህ ምስጋና በጠቅላላ ለአላህ ይገባ። በሱ እንታገዛለን፣ መህርታም እንጠይቀዋለን። ከነፍሳችን ተንኮልና መጥፎ ስራዎቻችን በሱ እንጠበቃለን። አላህ የመራውን የሚያጠመው የለም፣ እሱ የሚያጠመን የሚመራው የለም። ብቻውን አጋር የሌለው ሲሆን ከአላህ ውጭ በሐቅ የሚመለክ አምላክ እንደሌለ ይመሰክራለው መሐመድም የአላህ ባሪያና መልእክተኛ መሆናቸውን እመሰክራለሁ። እናንተ በአላህ ያመናችሁ ሰዎች ወይ አላህን የሚገባውን ያህል ተጠንቀቁት፣ ፍሩት። እናንተ ሙስሊሞች ሆናችሁ እንጂ አትሞቱ። እናንተ ሰዎች ሆይ ያንን ከአንዲት ነፍስ ከአደም የፈጠራችሁን ከእርሷም መቀናጅዋን የፈጠረውንና ከሁለቱም ብዙ ወንዶችና ሴቶችን የበተነውን ጌታችሁን አላህን ፍሩ። ያንንም በርሱ የምትጠያየቁበትን አላህን ከሚያስቆጡ ተግባራትና ዝምድናዎችን ከመቁረጥ ተጠንቀቁ፣ አላህ በእናንተ ላይ ተጠባባቂ ነውና። እናንተ በአላህ ያመናችሁ ሰዎች ሆይ አላህን ፍሩ፣ ትክክለኛ ንግግርም ተናገሩ። ስራዎቻችሁን ለእናንተ ያበጀላችኋልና፣ ኃጢአቶቻችሁንም ለእናንተ ይምርላችኋል። አላህንና መልእክተኛውን የሚታዘዝም ሰው ሁሉ በርኪት ታላቅን እድል አገኘ። በመቀጠል እናንተን ነፍሴንና ንግግሬን የሰማን ሁሉ አላህን በመፍራት አዳራ ላለሁ ያ ባሮችን የፈጠረ መመለሻ ወደ እሱ የሆነ መመራትንና መቀናትን በሱ የሆነ ፍራቻው ሙርኮ ከቅጣቹ ጋሻና እሱ ዘንድ መዳረሻ ነው። ከአላህ ሌሎችን ተጠንቀቁ። ደማችሁን ያዙ። ቡድን ቡድን አትሆኑ። የሰዎችን ጮሌ ራሱን የተሳሰበ የሰዎች ብልጥ ራሱን የተሳሰበ ከሞት በኋላ ላለው የሰራ ከአላህ ብርሃን ለቀብር ጨለማ ብርሃንን የያዘ ነው። ባሪያው አላህ ተመልካች የነበረውን ባሪያውን እውር አድርጎ እንዳይቀሰቅሰው ይፍራ። ወቁ አላህ ለሱ የሆነለች ምንም ነገር አይፈራም አላህ በሱ ላይ የሆነበት ግን ከሱ በኋላ ማንን ማንን ተስፋ ያደርጋልን ሴትና ወንዳማኝ ስብስቦች ሆይ አላህ በፍጡራን ላይ ከዋለው ጸጋ ትልቁ በሱ እነሱን ወደ ኢማን መምራቱ ነው በዚህም በእነሱ ላይ መመጻደቁ ነው የላቀው አላህ በመስለማቸው በአንተ ላይ ይመጻደቃሉ በእስልምናችሁ በእኔ ላይ አትመጻደቁ። ይልቁንም አላህ ወደ ትክክለኛው እምነት ስለመራችሁ ይመጻደቅባችኋል፣ እውነተኞች በትሆኑ መመጻደቅ የሚገባው ለአላህ ብቻ ነው በላቸው አለ። በአላህ ማመን ማለት አላህ የሁሉም ነገር ጌታና ንጉሥ፣ ፈጣሪውና አስተናባሪው እሱ ብቻውን አምልኮ ከሶላት ከጾም ከዱዓ ከመከጀል ከመፍራትና መተናነስ እንደሚገባው በሁሉም በተሟሉ መገለጫዎች የሚገለጥ ከሁሉም ነውርና ጉድለት የጠራ መሆኑን ማረጋገጥና በቁርጥ ማመን ነው። አላህ ይዘንላችሁና እወቁ፣ ኢማን በመጌጥና መመኘት ሳይሆን በልብ ውስጥ የረጋ ስራዎች ያረጋገጡት ነው። እሱ በምላስ መናገር በልብ ማረጋገጥና በአካል መተግበር ነው። በመታዘዝ ይጨምራል፣ በማመጽ ይቀንሳል። በአላህ ማመን የሁሉም መዳን ቁንጮ ነው። እሱን ለማረጋገጥና በነፍስ ውስጥ ለማጽናት እንጂ መጻሕፍትም አልተወረዱም መልእክተኞችም አልተላኩም። እሱ የመሰረቶች መሰረትና ከኢማን መሰረቶች የመጀመሪያው መሰረት ነው። እሱ በሙስሊም ህይወት ውስጥ መለኮታዊ ስጦታና ትልቅ የላቀ ጸጋ ነው። እድሜን የሚያጠራና ህይወትን የሚባርክ ጸጋ ነው። አኸራን ያዘለና ባለቤቱን በዱንያም በአኸራም ከፍ የሚያደርግ ነው። ምክንያቱም በውስጡ እውነተኛ ህይወትና አኸራዊ ደስታ ስላለ ነው። ይህን ጸጋ ጣዕሙን የቀመሰ አያውቀውም፣ የኖረው እንጂ አይሰማውም። እሱ የሚያቀና የሚያበራ አላህ ከባሮቹ ለፈለገው የሚሰጠው ከፈለገው የሚይዘው

እውነተኛ መለኮታዊ ኢማን እሱ የመልካም ሁሉ መሠረት የልቅና ምንጭ የክብርና መሪነት መገኛ ነው። ባለቤቱ አሸናፊ፣ ደስተኛ፣ ጠንካራ፣ በሐቅ ላይ የጸና ሆኖ ይኖራል። በእርግጥም አላህ እሱን የሚታዘዙትንና የኢማን ባለቤቶችን በመለኮታዊ ማብራሪያው በምድር ላይ በመርዳትና በምቾት ቃል ገባላቸው። ይህ ቁርአን እሰዎቹ ሁሉ ገላጭ ለጥንቁቆች ብቻ መሪና ገሳጭ ነው። እናንተ የበላዮች ናችሁና ትክክለኛ ምእመናን እንደሆናችሁ አትስነፉ፣ አትድከሙ፣ አትዘኑ አላቸው። አማኖች ወይ የመቁሰል ጉዳት ቢያገኛችሁ ሌሎች ህዝቦችም መሰሉ የመቁሰል ጉዳት አግኝቷችኋል። እንዲህ አይነቶችን ቀናት በሰዎች መካከል እናፈራርቃችኋለን አላህ እነዚያን በትክክል በሱ ያመኑትን ሊያውቅና እንዲላይ ከናንተ መካከል ሰማዕታትን ሊመርጭ እንዲሁ እንዲህ አይነት ቀናት እንዲፈራረኩ ያደርጋል። አላህ በዳዮችን ሁሉ አይወድምና። አላህ እነዛን በትክክል በሱ ያመኑትን ከሀጢያት ሊያነጻና ከሀዲያንንም ሊያጠፋ ነው ይህን ያደረገው አለ

አላህ በሁሉም ነገር አዋቂ ነው፣ አለ። እነሱ የሰላምና እርጋታ ባለቤቶች ናቸው። ወደ ኢማናቸው ይፋጠናሉ። ከጥሩና መጥፎ፣ ከተዛዝና አመጽ፣ ከገር ከገርና ከባድ ነገር ከሚያጋጥማቸው ሁሉ በሱ ይጠበቃሉ። ከምክሮችና ተክሳጮች ይጠቀማሉ። አብሮነታቸው ውነታቸው ከአላህ ጋር ነው። ኢማናቸው ጸያፍ ውስጥ ከመግባት ይጠብቃቸዋል። በኢማናቸው ብርሃን ሐቅና ባጥል፣ ቀና መንገድና ጥመት፣ ብድዓና ሱና መሐል ይለያያሉ። በእርግጥም አላህ በመርዳትና ምቾት ቃል ገባላቸው። እነሱ የሊቅናና ክብር ባለቤቶች ናቸው። የላቁ አላህ ምእመናኖችም መርዳች ምእመናንን መርዳች በእኛ ላይ ተገቢ ይሆና አለ።

በዚያችም ተስፋ ቃል ትደረግላችሁ በነበራችሁት ገነት ተበሰሩ በማለት በእነርሱ ላይ መላእክት ይወርዳሉ። እኛ በቅርቢቱም ሕይወት በመጨረሻዊቱም ረዳቶቻችሁ ሆነን ለእናንተ በእርሷ ውስጥ ነፍሶቻችሁ የምሽቱ ሁሉ አላችሁ ለእናንተም በእርሷ ውስጥ የምትፈልጉ ሁሉ አላችሁ መሐሪ አዛኝ ከሆነው አላህ መስተንግዶ ሲሆን ይባላሉ አለ። በመቀጠል እናንተ አማኞች ሆይ የአላህ ጥበብ ይህን ህዝብ ለሰው ልጆችም ጥቅም አገልግሎት ከተገለጹት ህዝቦች ሁሉ በላጭ መሆንን አስፈረደ። ይሄውም በመልካም ነገር ያዛሉ፣ ከመጥፎ ነገር ይከለክላሉ፣ በአላህ አንድነትም ያምናሉ። ጥራት የተገባው በመልካም ስራ አዘዛቸው። መልካምንም ስራ ስሩ፣ እኔ የምትሰሩትን ነገር ሁሉ አዋቂ

እርሱ አማኝ ሆኖ በጎን የሰራ መልካም ኑሮን በእርግጥ እናኖረዋለን፣ የሰሩት ከነበሩት ነገር በመልካሙ ምንዳቸውን መነዳቸዋለን። አላህ እኔንም እናንተንም በታላቁ ቁርአን ለመልእክተኞች በመልእክተኞች አለቃ መመሪያ ያጣቅመን። የሰማችሁትን እላለሁ ለእኔም ለእናንተም ለሙስሊሞችን በአጠቃላይ ከሁሉም ወንጀል አላህን ምሕረት እጠይቃለው እናንተ ምህረትን ጠይቁት፣ ወደ እሱም ተመለሱ። እነሆ እሱ መሃሪ መሐሪ አዛኝ ነውና። በመልካምነቱ እና ችሮታው ላይ ምስጋና ለአላህ ይገባው፣ በትሩፋቱና ጸጋዎቹ ላይ ምስጋና ይገባው። ብቻውን አጋር የሌለው ሲሆን ከአላህ ውጭ በሐቅ የምመለክ አምላክ እንደሌለ መሰክራለው። መሐመድን ባሪያው እና መልእክተኛው መሆናቸውን መሰክራለው። አላ ሆይ በባሪያና መልእክተኛህ መሐመድ ቤተሰቦቹና ባልደረቦቹ ላይ እዝነትና ሰላም አውርድ። በመቀጠል የአላህ ባሮች አላህን ፍሩ። በጌታችሁ ማመናችሁን አረጋግጡ ወቁ በአላህ ማመን በማንኛውም ሁኔታ ከአላህ መውደድን በአማኝ ልብ ውስጥ ይቀሰቅሳል። አማኝ ባሪያ ከፈጣሪው የመውደድ ስሜት የደስታ አንኳር ከሆነው ውስጣዊ እርጋታ ነው። የሰው ልጅ ከራሱና አላህ ከጻፈለት በመውደቱ ባለበት ይረጋጋል፣ በአኽራና ፍትሐዊ ምንዳ እርግጠኛ በመሆኑ ለወደፊቱ ይረጋጋል። ይህ ማለት አማኝ ባለፈው ነገር አልቅሶ ተክዞ አይቆጭም፣ አሁናዊንም ተቆጥቶ አይኖርም፣ ለወደፊቱንም አይፈራም። ምክንያቱም በእምነቱ ውስጥ በሕይወት ትግል ላይ የሚታገዝበት አደጋውን አደጋዋን ሕመሟንና ችግሮቿን የሚገጥምበት መሳሪያ ስላለ ነው። ለአይን መውለብለብ ያህል እንኳን ውዴታውን ከመለየት አደራሃን አደራሃን ከአይኑ ትወድቃለህና፣ ለአላህ መተሳሰር ለነፍስ ኃይል ከሷ የመውደድ እና የልብ እርጋታ ነው። የላቀ አላህ በአሸናፊ መጽሐፉ እናንተ በአላህ ያመናችሁ ሰዎች ሆይ በመታገስና በሶላት ጥንካሬን ፈልጉ፣ አላህ ከታጋሾች ጋር ነውና። የአላህ መልእክተኛ መልክተኛ ሰለላሁ ዓለይሂ ወሰለም አንድ ነገር ሲከብዳቸው ወደ ሶላት ይፈጥኑ ነበር። ስግደታቸው የሚፈጸም ቅርጽ ብቻ አልነበረም። ከአላህ ጋር በመገናኘት መስመጥ ነበር። እሳቸው ጊዜዋ ሲደርስ ለባልደረባቸው ቢላል አላህ ይውደደለትና፣ ቢላል ሆይ በሷ አሳርፈን ይሉ ነበር። በሶላት ማለታቸው ነው። እናንተ አማኞች ሆይ እነዚህ የህይወት መዝጋ ቁልፎችና በሕይወት የመርጋ ከፊል መንገዶች ናቸው ትድኑ ዘንድ ተግባራዊ አድርጓቸው። የአላህ ባሮች ሆይ አላህን ፍሩ ተጠባበቁትም፣ ከእናንተ በፊት ባለፉትም ተማሩ። እወቁ ጌታችሁን መገናኘትና ትንሹም ሆነ ትልቁ አላህ የማረው ሲቀር በስራዎቻችሁ መመንዳት አይቀሬ ነው። እሱ መሀሪ አዛኝ ነውና ራሳችሁን አደራ ራሳችሁን አደራ መታገዝ

የሁለቱ ቅዱሳን ቦታዎችን አገልጋይ መሪያችንን በሐቅ በመግጠምና ማስተካከል እርዳ። ለምትወደው ግጠመው። ራሱን ለመልካምና አላህ ፍራቻ አዙር። ጦሩ አቀማማጭ ስጠው። በሱ ዴንህን አልቅ፣ በሱ ቃልህን ከፍ አድርግ። እስልምናና ሙስሊሞች አጋዥ አድርገው። በሱ ሙስሊሞችን በሐቅና ቀና መንገድ ላይ አንድ አድርግ። የዓለማት ጌታ ሆይ ነሱንና አልቃወራሹን ሱንና አልጋ ወራሹን ወንድሞቹንና ረዳቶቹን ለሐቅና ትክክለኛ ጎዳና ገጠማቸው። ለአገርና ባሮች ለሚበጁ ሁሉ ገጠማቸው። አላሆይ የሙስሊም መሪዎችን በመጽሐፍህና በነቢይህ ሙሐመድ ሰለላሁ ዓለይሂ ወሰለም ሱና መስራትን ግጠማቸው። ለአማኝ ባሮችህ እዝነት አድርጋቸው። የዓለማት ጌታ ሆይ ቃላቸውን ትክክለኛ ጎዳና ላይ ሰብስብ። አላሁይ በሀገራችንና በሁሉ ሙስሊም ሀገራች ላይ ቅዶሽ ህለቀቅ። አላሁይ ጨጭታ አካላችንን እና ድንበራችን ላይ የሚታገሉትን ታጋዮቻችንን ገጠማቸው። አላሁይ አጋዥና ረዳቱ ናቸው። አላሁይ ከቁጣህ በውዴታ ከቅጣትህ በይቅርታ በንተ ከአንተ እንጠበቃለን። በአንተ ላይ ውዳችን አንገድበውም። አንተ በራስህ ላይ እንዳወደስክነህ። አላ ሆይ በመጥፎ ስራዎቻችን አትቅጣን፣ ከእኛ ሙኞች በሰሩና አትተሳሰበን። የሚያሳስበንን ነገር ሁሉ ብቃን አጋጅና ረዳት ሁነን። አላ ሆይ በሁሉም ቦታ ዲንህን መጽሐፍንና የነቢይን ሰለላሁ ዓለይሂ ወሰለም ሱና እርዳ፣ የአለማት ጌታ ሆይ። አላ ሆይ እኛ ምህረትን ለምናሃለን፣ አንተ በጣም መሃሪ ነህና በእኛ ዝናብን አከታትለህ ላክ። አላህ ሆይ እኛ ከፍጡሮችህ ነን፣ በወንጀላችን ከቱርፋት አትከልክለን። አላህ ሆይ ለእኛ ለወላጆቻችን እና ለወላጆቻቸው ለሁሉም ወንድ ሙስሊም እና ሴት ሙስሊም ከነሱ በሕይወት ላሉትም ለሞቱት፣ ምሕረት አድርግ። ጌታችን ወይ ተቀበለን፣ አንተ ሰሚና አዋቂ ሆንክነህና፣ ይቅርበለን፣ አንተ ይቅርባይና አዛኝነህና። የማሸነፍ ጌታ የሆነ ጌታ ከምሉት ሁሉ ጥራ፣ በመልእክተኞችም ላይ ሰላም ይሁን። ምስጋና ሁሉም ለዓለማት ጌታ ለሆነው ለአላህ ብቻ ይገባው።